የነገ መንገዳቸው በእውቀት እንዲመራና ለፍተው የሚያስተምሯቸው ወላጆቻቸውን ደርሰውላቸው ለማኩራት ሰርክ ወደ ትምህርት ቤት የሚያቀኑ እነዚህ ተማሪዎች የሚገጥማቸው ግን እንደሚጠብቁት አይደለም። በአቧራ የተሞላ ቅጥረ ግቢ፣ የፀሐይ ጨረር የሚያስገቡ መማሪያ ክፍሎች፣ ተረጋግተው ለመማር የማይመቹ መቀመጫዎች ከትምህርቱ ባልተናነሰ ሁኔታ ይጠብቋቸዋል። በዚህ በደቡብ ወሎ ዞን ሐይቅ ከተማ የሚገኘው ይህ ትምህርት ቤት ሜዳ ላይ መማርም የተለመደ ተግባር ነው። ዛሬ ይህ ሁሉ ተለውጦ አዲስ መልክን ሲይዝ ያለፉበትን የከፈሉትን ዋጋ ተማሪዎችና መምህራን ያስታውሳሉ። ድሮ የምንማርበት የነበረው አፈር ነው፣ በቃ ከአፈር ያልጸዳ ነው። ሁሌ ስንወጣ ቧራ ይቦላል፣ ጉንፋን እንያዛለን፣ ቁንጭ አለ። ግርግዳው ሊወርቅብን እያለ እየተጠነቀቀን እንደሁም ይመታናል አንዳንድ ጊዜ። የበፊቱ ትምህርት ቤት የተሰነጣጠቀ ግርግዳው ማይመች፣ በቃ የሚያስጠላ ነው፣ ደስ የማይል ነበር። በአንድ ክላስ ውስጥ አርባ ምናምን ተማሪ እንማር ነበር። አሁን ቀን ቀንሶ ወደ ሰላሳ ሃያ እንደዚህ የሆነ መቀመጥ። ከአንዱ ክፍል አንዱ ክፍል ተማሪ የሚተያይበትና የሚተነኳኮስበት ነበረ ክፍሉ ማለት ነው። ማለት ግድግዳው ሽንቁር ስለነበረ አንዱ የአንዱ ክፍል ተማሪ ከአንዱ ክፍል ጋር የሚተነኳኮስበት በእስክሪብቶ እየተወጋጉ ምን እያሉ ነበረ። ስናስተምር የነበረው እንስሳቶች ምናምን በጎናችን ስቲል እያለፉ ነበር የምንሰራው ፣ ላይብረሪው በጣም መጽሐፎችን በብዛት ደራርበን የምንሰራው ማስቀመጫ እንኳ የለንም ነበረ። ያስጠላ ነበር። በዚህ መልክ የተሰራላቸው ገበታ ለትውልድ ሐይቅ ቁጥር አንድ አንደኛና መካከለኛ ደረጃ ትምህርት ቤት አሁን የማደግ ሞራላቸውን ጨምሮታል። እኒሁን በተቸጠንሲ ሚኒስትሪን ካለፍኩ በኋላ በጥሩ ውጤት አስመዝግቤ ትምህርት ቤት ለማስጠራት እውነት ዩኒቨርሲቲ ነው የሚመስለን እንጂ ክላስ ስንገባ እንደዚህ አንደኛ ደረጃ ነው ብለም ለማለት እንትን ይላል። ስለዚህ ለመምህሩ ሞራል ነው ለተማሪዎችም፣ ለህብረተሰቡ ኢቭን ለህብረተሰቡ ትምህርት ቤቱን በጉጉት እያየና ለመንከባከቡ ዝግጁ የሆነበት ነው። በጣም የተመቸ ነው ለመማር ማስተማሩ። አንዱ ዋናው የትምህርት ቤት ምቹ ሁኔታ መፍጠር ስለሆነ ትምህርት ቤቱ አሁን በጣም ጥሩ ሁኔታ ላይ ነው ያለው፣ ለመምህርም፣ ለተማሪም፣ ለህብረተሰቡ። በጥቂት ወራት ውስጥ ትምህርት ቤቱ ስለ መገንባቱ የተናገሩትና ሙሉ ወጪውን የሸፈኑት ባለሀብቱ አቶ በላይነ ክንዴ ድርጅታቸው ፕሮጀክት በሚሰራባቸው አካባቢዎች ሁሉ መሰል ስራዎችን እንደሚያከናውን ተናግረዋል። ይህ ትምህርት ቤት ለብዙ ዓመታት አሮጌ ሆኖ ተማሪዎች በድንጋይ ላይ ተቀምጠው የሚማሩበት ነበረ። ክቡር ጠቅላይ ሚኒስትራችንም አይተው ይሄንን ብትለውጡ ጥሩ ነው የሚል አቅጣጫ ስለሰጡ እኛም ያንን ተገንዝበን የእኛ ድርጅት ቢኬጅ እንደሚታወቀው ፕሮጀክት በሚሰራባቸው አካባቢዎች የህዝብ ልማት በመስራት የሚታወቅ ድርጅት ነው። ያንን ልምዳችንን ተጠቅመን ይሄን ትምህርት ቤት በሶስት በአምስት ወር ውስጥ ሰርተን ለውጠን ይው ወጣቶች እየተማሩ ተገኝቷል። እንደዚህ ያሉ ማህበረሰብ ተኮር ስራዎችን መከወን ሀገራዊ ግዴታ ስለመሆኑም ባለሀብቱ ገልጸዋል። አንድ ባለሀብት ግብር መክፈል ማህበራዊ ግዴታ መወጣት የግዴታ በመሆኑ ይህን ግዴታችንን አውቀን ስለምንሰራ እዚህም ተግባራዊ ያደረግነው ነው። ይሄንን ነው ሌሎችም ጋር በምንሰራው ስራ ሁሉ እንሰራለን። አሁንም እንቀጥላለን። ማህበራዊ ግዴታ የሚቆም አይደለም፣ እንደ ግብር አብሮ የሚቀጥል ነው። አሁንም ለዚህ አመት የተያዙ በተለያየ ቦታ ፕሮጀክቶች አሉ። እነዚህን ስራዎች አጠናክረን የምንቀጥል መሆኑን እና በጎን እንሰራለን፣ እናለማለን። በጎን ደግሞ የህብረተሰባችንን ችግር አብረን እንካፈላለን። ይሄ ነው የድርጅታችን ሞት። ለትምህርት ቤቱ ግንባታ ከ75 ሚሊዮን ብር በላይ ገንዘብ ወጪ ስለመደረጉም ተገልጿል።